ማም ገብርኤል ክፍል ውስጥ እንደውም ዘግቶብን የኋላኛው ዲስክ ላይ ነበርአ ሲያሳያቸው የነበረውብሬእኔ ግን እረ ስንቱን ነገር አስታወቅኩ ይችላለሁ። ሁሌ የኋላኛው ወንበር ላይ ጋይስ ተማሪ ካላችሁ? ቺኮች ስትስብ ብሎ መሀል ላይ አንድ ወንድ ካለ ፖርን እያዩ ነው። ምንድን ነው ለሴት ልጅ ክብር የሌለ መልስልኝ። አሁን እኔ እንደጠየኩ? እንነጋገር እስኪ፣ በእርጋታ እኔ ጥያቄ ልጠይቅሽ። ፊ ሆና ማይሆን ጥያቄ ከሆነ አትጠይቂም። ለሴት ልጅ ክብር የለህም አለሽ። ኮንተንቴን እየናቅሹ ነው። ዘጠኝ ሺህ ብር ለምንድን ነው የሰረቅሽው? እኔ አልሰረኩም። እንደዛ ነው የጠየቅሽ? ያየሽ ላሰርቂም ግን ትችያለሽ። ሰው የሰማውን ነው የሚፈርደው። እንደዛ ማለት ነው። ጥያቄው ገና ሳስረዳ፣ ሴት ልጅ እንደዚህ ስታወራኝ አልወድም አልክ። ስለማልወድ እኮ ነው ምክንያቱም በስነ ስርዓት ነው ያወራሁት። እሱንም በስነ ስርዓት ነው ያስረዳሁሽ። እንደዚህ አታወሪኝ ታይ፣ እኔ አልኩሽ። አሁን ቅጣትሽን ተቀጭመን ማለት እንዴት ነው የማደርገው? እንደዚህ ማስጠጋት ነው ያ እንትን ቆርጠሽው ይሄ እንዲያቃጥልሽ ማለት ሲያረክስ ማለት ፈልጋለሁ። እኔም ትግራወይቲ ነኝ፣ እኔም ትግራወይቲ ነኝ። እንዴት ይፍይ ትፈጥቺ ያኛውን ጥፋት ለሚ ነው ኢቴ ሳልቀጣሉ ጉቦ ምሰጪው ብራተሽ ምናምን አለማማጁ አብረን እንተኛ ብሎሽ ጠይቆሽ አያቅም። ይቅርታ አድርግልኝ አንቺ ሆይ። እኔ እንደዚህ ብሎ የጠይቀኝ ሰው ስላለ ነው። ሄርቢ ብሎሻል። አንቺን እኔንም ጠየቀኝ፣ እኔንም ጠየቀኝ። ማን እንደሆነ ታውቂያለሽ? አለማማጅ እኔ አለማማጁ ማን እንደሆነ ታውቂያለሽ? አብረን እንተኛ ብሎ የጠየቀኝ ቤኒስኮፕ ጌኑ። እንደ እሱማ ምን ሆነ? እንደዛ ሚለ ወንድ ለወንድ አዎ፣ ቤኒስኮፕ እኮ ነው ገርሞኝ። ምን ሆነ ነው ምን አስበው ነው እያልኩ ሩትዬ፣ እየተጠይቀሽ አታቂም አንቺ። ለማውጣት ሙክር ያለቅ መንጃ ፈቃድ

ልናገር ግጥሙ፣ እናትሽ ምስ ላይ ልብስ ልጠበባት አባትሽ ቁላ ላይ ጨምቄ ላስጣበት። እንትን በህልሜ ዘርፍ የከበደን ስበዳት ታየኝ እና ስነሳ ጧት ጀላ ያጠረ አሳ ባህር ውስጥ እያለ ውሃ ይጠመዋል። ባህር ውስጥ እያለ እንዴት ውሃ ሊጠማው ይችላል? ትክክል ትክክል። ታዲያ ናንተ በሞላ ወንድ ምንድነው በየሽንት ቤት እየዞራችሁ እንሳችሁ የምንጎረጉሩት? መንጃ ፈቃድ አለሽ ወይ ያልካት ከዛ እያቀጠሉ ምናምን አልካት። ያቀጥ መሬ ላይ ወተሽ ትጋልበይልሽ ምናምን ነገር አልካት። እንደዛ አይደለም ያልኩት። የቅጥቅጥ ስትል በቅጥቅጥ ለምንደች ነው የሰቁላ መንቀጠቀጭው ነው ያልኳት። አሁን ይህ ምንድን ነው? አንቺ አጎብዳሽ ጣም ቂንጥራ ማን አባሽ። እሷ ተቆርቋሪ አደረገች። ኬዘፖሮፎር ምን ማለት ነው? ኬዘፖሮፎር ኬ ቁጥርናት ማለት ነው አደለም። ትግስት ተሳሳትሽ። ኬዝ ፎር ፎር ማለት እስካሁን የጠባሻቸው የቁላ ብዛት ማለት ነው። አራ ቁላ ጠጥተሻል። ሜርሲ ለምሳሌ እኔ አሁን አጭር ብልት ቢኖረኝ አይ በቃ ችግር የለም ዲልዶ አርቲፊሻል ዲልዶ ገዛለሁ ምናምን ነገር ብልሽ ወይ ደግሞ አርቲፊሻል ዲክ እገዛለሁ ብልሽ ያረካሻል። ልክ እንደ መጀመ እንደ ናቸራል እንደ ተፈጥሯዊ ያረካሻል። ድንግል ነኝ አላውቅም። ኦ ማይ ጋድ ዋው ድንግል ነሽ ሜርሲ፣ ወይ ስንት አመትሽ ነው? በቂትሽ መበዳት ካቆምሽ ነው ሜርሲ

እንዴት ነግብ ይለው ገናች ሜጋ ማይንድ በዚ ሰዓት ነው የምትወጡት ማለት ነው? ከማርስ እስኪ አሊቂ ከይቅርታ ጋር አሁን ሊቂ። አንዴ ኮፍያ ትርዘ። በጣም ይቅርታ ፀጉሬን ስላልተሰራ። በኖርማል ስልክ ነው በታብሌት ነው የገባሽ? ይሰድብሻል። ለምንድን ነው የሚሰድብኝ?